ስድብ ሳላስገባ አይታችኋል። ስንት ጊዜ ሙሉ ዩቲብ ላይ እንትን ያሉ ሰዎች እንትን። እንኳን ያቺ መነሱማ ትልቋ ሴትዮ የምትሰድበኝ እሷ እንኳን እንደዛ እይታ አይላትም፣ ቪው እንኳን እንደዛ አይላትም። ገብቷቸዋል። እኔ ስለማንሰፈሰፍ መሰለኝ ፈጣሪ ኦሞስት ወደ ሁለት መቶ ሺህ እንትን ሊለው ምንም እንትን ሳልል ስድብም ሳልጨምር ማለት ነው። እና ኤኒ ዌይስ በደንብ እሄድበታለሁ። ዓይነሽ ነው በለኝ። ዘንድሮ እኔ ያየሁትን ያየ ምን አየሽ? ደግሞ ምን አያችሁ? እኔ ኮ ከእንቅልፌ ተኝቼ ስነቃ የማይመጣ ጉድ የለም። ዛሬ እንኳን መየተኛው በሰመመን ያለሁት ምን አይተሽ ነው? ደግሞ ምን ተለቆ ነው? ቲሸርት የምትፈልጉ ሰዎች በቴሌግራም አውሩ። ምን ተለቆ ነው? ምን ተለቀቀ ደሞ ቢልታብልጡኝ? ምን ተለቀቀ እናንተ? ሁላችሁ እኮ የምታመጡብኝ በማርያም ንገሩኝ፣ ምን ተለቀቀ? በመቤቴ ህይዊ ላኪልኝ። ወይ ዘንድሮ? ወይ ዘንድሮ፣ አያምላኪ ወይ አይ፣ የእሷንማ ቤታናት እኮ ይለቀቀችዋል። እሱን የቀራቸው እሱን የቀራቸው ቤታናት የለቀቀ እኔ እኮ የኔ ስም ሲጣፍጣቸው አልጋ ላይ ባላችሁ መሸክሸክ ሲቀንስ፣ ቤታናት እንዳያደርገን ያደረጋችሁ ጉሮሯችሁ ሲዘጋ፣ ቤታናት የሆነ ቪዲዮ ሲለቀ፣ ቤታናት የሆነ እንዴ? ተነቀሱኝ ወይም ወይም ደግሞ እንደ ጸበል ማስሮጫችሁ ማስጫዋችሁ ከሆነ ላቅ ማርያምን ቤታ ናት እንዲያደረገች ደግ አደረግኩ እንኳን አደረግኩ ደግ አደረግኩ ደግ አደረግኩ እግዚአብሔር አንድ ሰው መጥቶ ቤታ እንዴታ ቤታ እንዲ ደግ አደረግኩ እንዳው ሌላ ካለ ጨምሬ እንዳውም ላኩልኝ ነው ምለው እንኳን አደረግኩ ነው ምላችሁ ግን ስንቱን ህይወት ስትመነቃቀሩ አልነበር እንዴ ቤታ ወደ ቆርጠኝ እኔ ማርያምን አላውቅም። ሂዊ እስኪ በቴክስት ተጻፊልኝ ስለምረው ሂዊ የምንነግርኝ አሁን እኮ ተረዳው እኮ የሶሻል ሚዲያ ምን እንደሆነ። ጋይዝ ቤታ ሰው ደብድባለች። ሳደበድቡ ሲሎች ደብዳሁ ድብድብ አድርጌዋለሁ። እንዳው ካገኘት ራሱ መሀል አናቱን ጭንቅላቱን ነው በሁለትም ሰነጥቀው ማለት አለባችሁ። እንጂ ረን ያል መታውም ረን ያል ሰነጠኩም። ረ ማርያምን ገብርኤልን እያለቀሳችሁ ረ እናንተ ለማሳመን እነዛን ሰዎች አትጋጋጡላቸው። ቤታ የሆነ ነገር ሰርቃ ሰርቅ ያለ ምን አባህ ገባክ? ተጨማሪም ካለ ገና ሰርቅልሃለሁ። እንዲህ ነው ማለት ያለባችሁ። ያኔ ይገባለታል፣ ይበርድለታል። ምን አባቱ ያመጣል? ምንም አውርቶ አውርተው ይደግመዋል። ይፋታችኋል። እየላኩልኝ ነው። ቆይ ጋይስ፣ በምን ሊየው? ቆይ ቆይ፣ ቪዲዮ እየላኩልኝ ነው። ወይ ዘንድሩ እናንተ ሰዎች ግን ና ዩቲዩብ ላይ ዛሬ ግማ ሰርችላችሁ ነበረ። ነገ ጨርሼ ፖስትላችኋለሁ። አሁን እንዲህ ነው ማለት፣ አሁን እኮ ተረዳው ማሮች፣ ሰው አውቆ ነው የሚጣላው፣ ሰው አውቆ ነው የሚታረቀው፣ ሰው አውቆ ነው ለገንዘብ። እኔ እኮ አየው እኮ እኔ እኮ ስጣላ እግዚአብሔር ምስክሬ ነው፣ ከልቤ ነው የምጣላችሁ። ወዲያው ነው ከልቤ የምጣላችሁ። ወዲያው ነው ከልቤ ማዝ ነው። ስታረቅም ደግሞ ጊዜ ፈጅቶብኝ ከልቤ ነው የምታረቃችሁ። ቲክቶክ ላይ ይጣላሉ፣ የውሸት ይታረቃሉ ለገንዘብ። እኔ እንዴት እንደሆኑ እራሱ አላቅም፣ ማምላክ ያረ ዩቲቤን ጋይስ አንድ ሰው በተናገረኝ ቁጥር ነው የምላችሁ፣ ላጥ ብዬ ዩቲዩብ ላይ ጉብ ነው የምልላቸው እየሸቃልኩኝ፣ ቅጥቅጥ ማን ምን ያመጣል? ማን ምንም የሚያመጣ የለም። ይሄ ማህበረሰብ ወይ ይደግፋችኋል ወይ ይቃወማችኋል። እሱ ደግሞ ያለ ነገር ነው። ቲክቶክ ላይ ምን እኛ የምናደርገው ነገር ነው፣ ወይ ይቃወባችኋል ወይ ይደግፋችኋል። ይህ ማህበረሰብ ምንም ነገር እኮ የለውም የለውም። እና እኔ ምንድን ነው እኔ ኳ አውቃችኋለሁ። በየሺሻው ቤቱ እየተጠረጋችሁ የምትወጡ ናችሁ ሰውን፣ የምትናገሩት ከመውጣቴ በፊት ግን ማለት ነው ስትባንኑ ራሱ ቤት ታዩ በሉ ያለባችሁ ዛርና መንፈስ ይላቀቅላችኋል። እና ደግሞ የደበቅኩት ልጅ ለገንዘብ የደበቅኩትን ልጅ አሳያችኋለሁ። እሺ ማሮቼ አሁን በጣም ገንዘብ ስለጠገብኩኝ ወይ ዘንድሮ እንደው ከእናንተ ምንም ደብቀው የለኝ ማረማሮቼ። አሁን ገንዘብ ጠግቤ ጠግቤ ልቤ ላይ ይሄ ዶላር ልብ ልብም ብሎኛል። እና የደበኩትን ጩጪ አምጥቼ አስፈ በቃ እንትን አሾፈዋለሁ። የስንት የ13 ነው 14 የ14 ዓመት ልጅ 14 ዓመት ሙሉ ደብቄዋለሁ። ሸቅዬ ሸቅዬ ሸቅዬ ጋይዝ ገንዘቤን ላጥላጥላጥ አርጊያ 14 ዓመት ሙሉ በሶሻል ሚዲያ ስለ ሸቀልኩኝ ጋይስ አስራ አራት አመት ሙሉ በቃ አ ልጄን አሁን በስተ መጨረሻ ነው የማሳያችሁ። አሁን አንተ ጋላ ብለህ ጽፋል እንግዲህ ስድስት ፎሎ ይዘህ ነው። እና አማራንህ ምናምን ብዬ ልሰድብ ነው እንጂ እናንተ ነን ምን በጣም አወቅኩባችሁ እኮ። አሁን ፌክ አካውንት ስማችሁን ቀይራችሁ ምን ብላችሁ እንደምትመጡ ዩትዩብ ቢዝነስ እንደማ ኖ ኖ ኖ ኖ ኖ። እኔ አንድ ደሞ ማለት ነው፣ አንድ ሰው ስሜን ያንሳ፣ አንድ ሰው ብቻ ስሜን ያንሳ። ያን ሰው ነው የምጠብቀው። አንድ ሰው ማለት ነው፣ አንድ ሰው፣ አንድ ሰው ስሜን ያንሳ። ኔ ነው ያርገኝ፣ ልጅሽ ለልጅሽ እኔ ባይዘወያን ለምሳሌ መጀመሪያ ጊዜ የተሰማኝን ስሜት ማለት ነው። አስመሳይ አይደለሁም። አሁን ዛሬ የሆነ ሰው የሆነ ከዚህ በፊት ላይቭ ላይ የሆነ ነገር ሲያወራ ሳይድ ይዞ ሲያወራ ፎቶ ተለጥፎ ተፖስቶ አይቻለኝ። ምንም አላልኩኝም አይቼ ዝም ብዬ ነው ያለፍኩት። ምክንያቱም ስሜ አልተጠራማ። ያ ሰው መብቱ ነው መደገፍ መቃወም፣ መብቱ ነው። ስሜ ስላልተጠራ ብዬ ዝም ብያለ። ዛሬ ደግሞ የሆነ ነገር ሳይድ ሲያዝ ቴ አየውኝና፣ ገብቷችኋል አይደል? ላይክ ለሰው እንቆማለን ለሴት እንቆማለን የሚሉ ሰዎች ሌሎች ሴቶች ሲጠቁ አይቆሙም። ጓደኞቻቸው መስሎ የታያቸው ደግሞ ልነሱ ይቆማሉ። ምናም ብዬ ገረመኝ ጻፍኩኝ፣ ሄጄም ጻፍኩኝ። እንዴት እንደዚህ እንደዚህ ይሆናል ብዬ ጻፍኩ። ከዛ ካሰቡ አሁን ሳስበው ግን እኔ ምን አገባኝ? እኔን ያሰው አልሰደበኝ። እኔም ብቻ ቤት ታየው ብሎ ስሜን አንስቶ ሜንሽን አድርጎ ሲሰድበኝ ወይ አስተያየት ሲሰጥ ያኔ በምን መንገድ እንደሚሄድ ይሄዳለሁ አውቀዋለሁ። እዛ በተረፈ ግን ምን አገባኝ? እኔ ጠበቃ አይደለም። እንደፈለገው ቢሆን አቧት ላኩብን ስትበናት ነው። እና እኔ አይመለከተኝም። እኔ ማለት እኔ ይላቸው እኔ መጥቼ የምጠይቃችሁ ሰዎች፣ በውስጥ የማናግራችሁ ሰዎች ብዙ ጊዜ ከማክበር የተነሳ ወይ ደግሞ ገብቷቸዋል አደለ ከምታሳዩት ለዛ ሰው የተነሳ ነው እ በጣም ነው እኮ የምትመችኝ እወድሻለሁ ምናም ምናምን ይኖ እንደዛ ብለው በኩልነት ነው የምናየው። ምናም ብለዋችሁ ግልብጥ ሲሄዱ ስታዩ በሙድ ላጥ ብለው ሳይት ሲሉ ስታዩ አሀ ትላላችሁ። ያ ነው ነገር እንጂ፣ እኔ ምንም አያገናኘኝም። ስሜ ካልተጠራ ምን አገባኝ? የነገረኛ ሰፈር ልጅ አይደለውም። በሆነ ባልሆነ ሁሉ እየሄድኩ ከሰው የምባላ። ስሜን ሲጠራ ሰው ምን ትሰጣለሁ? ምን አገባኝ? እኔ እናንተ ደግሞ ማለት ነው፣ እዚህ ቲክቶክ ሪከርድ የምታደርጉ ሰዎች፣ ለምንድን ነው ግን ከሆነ ሰው የሆነ ወሬ ሳወራ አሁን መቼ ለት እግዚአብሔር ምስክሬ ነው። ስለዛች ልጅ አላወራውም። ጭራሽ ማለት ነው ስለዛች ልጅ አላወራውም። የሆነች ልጅ ለጥፋችሁ፣ እኔ እያወራው የሆነች ልጅ እንለጥፋችኋል። ስም ካልጠራው ለምንድን ነው የምትለጥፉት? ያልሆነ ሰው እኔ አውቃለሁኝ እኮ እኔ እኮ መናገር ባለብኝ ሰዓት እኮ እናገራለሁ። እኔ መናገር ባለብኝ ሰዓት እኮ ጋይስ እናገራለሁ እኮ። ስም መጥራት ባለብኝ ሰዓት ስም እጠራለሁ። ግን ለምንድን ነው ዝም ብላችሁ የምትለጥፉት? ልጅቱ መታ ጻፈችልኝ፣ እኔ ማላቀውን ሰው። እንግዲህ ቲክቶክ ማህበረሰብማ አንዳንዴ፣ እና ያለኝ ነገር የኔ መጨረሻ ምትሉኝ አላችሁ። አንተ ጥምብ ወይኔ በስማም፣ አንድ ሺህ ፎሎ አለክ። ፎሎ ታረገኛለክ። ሌባነሽ፣ በአማራ ስም ነግጅ፣ አንቺ ጋላ ቦርኳ። አቤት አቤት አቤት። ከዛ ደግሞ ፎሎ ታረገኛለክ። ደስ አይልም። ቦርኳዋን፣ ጋላዋን በአማራ ስም የነገደችዋን ደግሞ ትከተላታለ። ደስ የሚለው ነገር እኮ እሱ ነው። ለእኔ ትጠቅመኛለክ። እኔን እየጠቀምከኝ ነው። ጎበስ እስማን በአማራ ስምማ፣ እንደ ተነገደ እኮ አላየም እንዴ! በየቀኑ እያዘጋጀው ጌም ከኦሮሞ ጋ ጌም አለኝ ከትግሬ ጋ ጌም አለኝ እያልኩኝ የቀጠሮ ጌም ከትግሬ ጋ ከኦሮሞ ጋ እያልኩ ስጫወት አላየም። ጎፈንድሚ ሳሰባስባል አላየም። ፐፐፐፐ ተነገደበት። ጎፈንድሚ ከፍቼ ጎፈንድሚ ከፍቼባችሁ በእናንተ ስም ልካክ እስከ ዛሬ ረዳውትን አምጣ ብያሃለሁ ከማውራት በፊት በቀኝ ኪሼ ባዶ ሲሆን ግራ ኪሼን ያጠፍክ ከሆነ አምጣ እከክ። እኔ እንኳን ልዘርፍ ይቅርና ካለኝ ላይ ያለኝ ነገ እግዚአብሔር ይሰጠኛል ብዬ የምሰጥ ሰው ነኝ። እንኳን አይደለም ከእናንተ ገንዘብ ልዘርፍ እከክ። እስከ ዛሬ ራሱ አምስት ዓመት ሙሉ እንደ ወጣቱ ጌም አለመጫወት ይገርመኛል። ሰው እኮ በጎና ሀስብ እያደረገ ነው ስራውን እየሰራ ላይፉ የሚኖረው እኔ ያውላ ጊዜ ሙሉ እንኳን እግዚአብሔርን እኔ ሰው ሁለቴ እንኳን ሶስቴ እንኳን ተደጋጋሚ ሲሰጠኝ በጣም ነው የሚያስጠላኝ። ሼም ነው የሚይዘኝ። በቃ ጨዋታ ነው እንደ ማንኛውም እንጫወታለን። ከዛ በላይ የሰው ልጅ መስጠት የለበትም ብዬ ማምነኝ። እንኳን አይደለም በስምህ ልነግድ እከክ፣ ምን አባህ አለና ነው። እኔም አሁን የሚሰጠኝ ሰው አማራ ነው። ትናንትና በሳ ሲሰጠኝ የነበረው እከክ፣ ማንም እንደሆነ እንኳን ሳጣቁ ወሬ ታወራላችሁ። ደግሞ ማንም ተገዶ አይደለም የሚሰጠው፣ ፈልጋችሁ ነው የምትሰጡት። ተገደ ነው የምትሰጠው? ከካ አይምሮ የለም። ስልክ የከፈትከው እኮ በአእምሮ ልታስብ እንጂ በቂጥ ልትፈሳ አይደለም። እዚህ ቲክቶክ ላይ ገባ በአእምሮ ልታገናዝብ። ሰው አንድ ሰው አካውንት ሲከፍት ስሙ ምኑ ምኑ ሲጽፍ አገናዝቦ ነው። እኔ ለሰው ጊፍት የምሰጠው ቀለበ ህዝቤ ብዬ ነው።